ጭኛ ያለው አስጭኖኛል። ልጅሽ ማለ ጨኒከ አይደለም። ይሄ ቤት አለ ቤት ሰው የሚኖርበት ቤት ቤት ፈልጋለው። እሞዚ ባና ድዒ ቤት ኮይኑ እዚህ ልጅ አለ

ሰላማችሁ ይብዛ በያላችሁበት። እስከ መጨረሻው ይህን ቪዲዮ ዛሬ እንድትከታተሉ ትፈልጋለሁ። ያው ፓርት ቱ ብላችሁ እናንተ ጠይቃችሁ ምንኛ ማናደርገው ነገር አለ ፈርቱቱን ይዘንላችሁ መተናል። ያው ዛሬ እንደባለፈው እርሱ ምናምን ይባል ነገር የለም። ዛሬው ደግሞ ወጣ ያለ ነው ማዘሯ በሚለው ተቀይሯል። የአራዳ ቋንቋ ያው በሱ እንግዲህ ዛሬ እናምታታታለን ማለት ነው። ያው የሚፈጠረውን እስከ መጨረሻው እንድትከታተሉ ስለምፈልግ ዛሬ አሁን ማብራሪያ አልሰጥም። በኋላ በጥሙ እና ልታዩ ስለምፈልግ ወደ ቪዲዮ እንሄዳለን ማለት ነው እና ፋሚሊያንስ ያው ለማንቲ ማለት ነው

ሰላም፣ እንደሰነበታችሁ ያው እንግዲህ ተመልሰናል። ዛሬ ቤት ነኝ ያለሁት እና አስኳል ዛሬ ሚካኤል ነው ሚካኤል ነው። ቤተክርስቲያን ሄዳለች እስክትመጣ ቤት እየጠበኳት ነው። ትንሽ እንጥብቅ፣ አሁን ትመጣለች። ማዘሮ ማዘሮ፣ እንዴት መጣሽ? እግዚአብሔር ይመስገን። ደህና ሐብቶም እንኳን ዛሬ አላየትም። ለጋነሁሚ ሐላቂኛትም ዛሬ ልጠቅሽ ብዬ እኮ ነው የመጣሁት። ማዞር እንደ ምንድን ነው? ደህና ነሽ? እ የት ሄደሽ በዚህ ጠዋት? በቤተክርስቲያን ቆየሽ እኮ በጣም በጣም ቆየሽ። ስንት ሰዓት ነው እስኪ ብዚህ ከስንት ሰዓት ጀምሮ ነው ቁጭ ብዬ የጠበቅኩሽ? እንዴ የጠበቅንሽ እኔ እና የነገርሽ አለቀስ ብዬ ግን ላሳይሽ ስንት ደቂቃ ሙሉ እንደጠበቅኩሽ

እሞንታይ ከም እትብለክ ኣይሰምዖ ኣለኩይ ታይ ትብለኪሽ ተኣዩ በቃ ቤት ምናምን ፈልጋለሁ። ታይ ቤት ቤት እተእዩ ቤት ምንድን ነው? ቤትቤቤት እንደዚህ አይነት ቤት ምናምን በቃ ፈልጋለሁ። ምክንያቱም ልጆት ቤት ስጠኝ ብየው ነበረና ቤት ኣለን የማዘር ስላለን ሱ እንከፈላለን ብሎኛል። ቤት ምናምን ይስጥኝ ል የምወልድበት እኔ እርጉዝ ነኝ ያልኩት አይገባትም እንዴ ልጆት አስረግዞኛሉ። ቤት ስትታዩ ቤት ለልጄ መውለጃ ቤት ፈልጋለሁ። ቤት ያስፈልገናል። ኣትጓል መፀውዑ እዮ ሞ ወይኒ ተርጉመልናኣይርዳ እንደይ ናይ ክፅዋዕነ ይሰምዑ ኣለኹ እሺ ባለፉ ተጋቡ ውለዱ ምናምና አላልሽኝም፣ ብለሻል ተናግረሻል ካፍሽ እና ዛሬ በቃ ልጄ ምናምን የምወልድበት አንዳንድ ብርም ያስፈልገኛል። ወደ ኣካውንቲ ያስገቡልኝ እዩ

እና ልጄን ምወልድበት ቤት ፈልጋለው ማስተዳደርበት የምተማመልበት ቤት እስታዩ የለኸው ቤት መኖሪያ ቤት። ይሄ ምንድን ነው ቤት አይደለም። ይሄ ምንድን ነው ብልኮት አይደለም። ቤት አለ ቤት፣ ሰው የሚኖርበት ቤት። ቤት ፈልጋለው። እሞዚ ብልኮት ይበሃል ባና ባኹም ድዒ ቤት ይልበሃል ኮይኑ ቤት ምኖርዚህ ማ ብልኮት እዩ ስሙ ብልኮት አይደለም ያልኩት። እኔ ልጄን መወልድበት ቤት ፈልጋለሁ፣ ለልጄ ማስተዳድቤት ሴፈልጢ ቤት ስተዩ በቃ ቀስ ብለሽ ወደፊት ታውቂያለሽ። ችግር የለም ብቻ ግን ቤት እያልኩት ነው ቤት በቃ ልጄን መወልድበት ቤት ፈልጋለሁ እና ቤት ይስጡኝ እማማ ቤት ይስጡኝ። በቃ እማ አይነስ ቤት ስተዩ እየለኹ እኮሻ ሀፍቶም እዚህ ቤት ድርሻ አለ

ማዘር እንደዚህ አይባልም እንዴ? እርሶም እንደ እርሶ ማለት ደም እርሶም ይባል ነገር የለም እና እንደውም ማዘሯ አንቺ ሴት ነሽ፣ እኔም ሴት ነኝ። እኛ ሁለታችን ይሄ ሴት ወግ ነው። ሁለታችን መጨረስ ስላለብን አሁን እኔ አርግዣለሁ አይደለ? የሚያስፈልገኝን አደርግልኝ፣ ቤት ስጭኝ፣ ገንዘብ ስጭኝ፣ የቤት እቃሟ አይልኝ። የት ነው የምወልደው? ዘጠኝ ወር ሙሉ ልሸከም እኮ ነው። ወደ ስ ልጅ የልጆቱን ልጅ ማለት ነው የልጅ ልጆትን ታዩ ኮይን ካብ እርጉት እርጉዝ ነኝ ያልኩት እኮ ነው እርጉዝ

እሱ ተቀቢሎ እሺ። ከዛ አሁን ደሞ የምፈልገው ቤት ግን ታይ የለኹ ቤት ደሞ ታይ ይባል ገዛ እሞ ገዛ ደ ይቃለኪ ገዛ ማ ሃበኒ ገዛይ ድማ ይቃለኪ እኮ ሺ በቃ አሁን ቤት ስጪ ካብኡ ቅርሺ እና ይ ሁሉ ነገር አሁን ግን ገብቶሻል።

ብር በቃ ለልጅ እንትና እንደ መተማመኛ ዘጠኝ ወር ሙሉ ተሸክሜ ዞር፣ ምንም ያስፈልገኝ ማለት ነው። ስንት ነገር ያምረኛል፣ ብር ያምረኛል። አሁን ብር አምሮኛል በጣም ቅርሺ ቅርሺ ብር ያስፈልገኛል። የቤት ሰብ ብር ስጡኝ አሁን

አነ ይፈልዚምር ይፈል ትግርኛ እየበቃ ግን እ ባለፈው ሰማ አለው ብለሽኛል። አሁን ለማንኛውም የምፈልገውን ነገር እነግርሻለሁ እነግርሻለሁ። ተስማምተሻል? ቤት ፈልጋለሁ፣ ገንዘብ ፈልጋለሁ፣ ቶሻላእና የራስህን የሚያስፈልገኝን አንድ ትገዢልኛለሽ፣ የቤት እቃ አሉ ሳይቀር ማለት ነው። ታካከዛላሞ ምንድን ነው የሚባለው? ናይ ገዛ እቃ እቃት ነው። እቃ ነው። እቃት ነው የሚባለው። ከዛም በኋላ ደግሞ ልጄ እሺ፣ ሽንት እቃ የምን የምታጠብልኝ ሰራተኛ ፈልጋለሁ። ሰራተኛ ትቀጥርልኛለሽ። እኔ በእጄ ምንም አላደረግም። ሰራተኛ ሰራተኛ ባዓልካ ተኸንከ ለምንድን ነው የማሳድገው? እንደ ሀብቶም ልጅ ለምንድን ነው የማሳድገው? እኔ ከወለድኩ ብቻ ይበቃል። ዘጠኛ ወር ሙሉ ይሸተምኮ ነው ረዛበስማበበስማም ማ ብዬ ነው ጀመርኩት እና ስለዚህ ልጄን ሞግዚት እኮ ነው ያልኩት እኔ ግን አሩ ምናምን ነው ለፀዳዳ ረማዘር ይደብራል። እንደዚህ አይነት ሙዴ እንዲጠፋ ታርጊኝ ረበስማ

ምንድን ነው? ስለዚህ እና እኔ እናት እኮ ነኝ። ቀድሜ ለልጄ አስቤ፣ ቀድሜ ለልጄ የሚያስፈልገኝ ማስተካከል አለብኝ። ስለዚህ ሁሉን ነገር የምታሟይ ከሆነ ወልደዋለሁ። የልጅ ልጅሽን ማለት ነው እኮ እንደወልድ የምትፈልጊ ከሆነ የልጅ ልጅሽን የምትፈልጊ ከሆነ ከአሁኑ ሁሉን ነገር አሟይልኝ፣ ያለ እዚያ አልወልድም። አሁን ማታ ልጅሽ ሲመጣ ቁጭ አድርጌ እነግረዋለሁ፣ እንደዚህ ብለኛለች ብዬ ማለት ነው። እኮ እኔ በበኩል ላይ ጨርሻለሁ አንቺ ጋር አለኝም ማለት ነው። ሁሉ ነገር አሟላልሻለሁ ብለሽኛል ብርም ሰጥሻለሁ ቤትም ሰጥሻለሁ ብለሽኛል። የአፍቶም ድርሻ የሆነ ሁሉ የልጁ ስለሆነ ለልጁ ማስረከብ አለብሽ። ብርስም ሰው ልድክል ክርስትና ይልግበር ክርስትናም እኮ እሱ የራስሽ ሙሉ ወጪ ራሱን የምትሸፍኝ እኔ ምን አገባኝ። ካሁኑ ግን ያስፈልገኛል። ሌ እርጉዝ ነኝ ሚያ ብር አምሮኛል ያልኩሽ እኮ ነው ዘየድ ሌክ በቃ ቃል ቃል ነው ስኛለሽ ብርሲ ምስ ወለድኪ ኣብ ክርስትና ኢልኮን እንታይ ተኣምሮ ጥሩ ሰውነሽ። እውነት ማዘራ ጥሩ ሰውነሽ። ያው ፈጣሪ ይቅር ይበለን። ያው እኔ በነገራችን ላይ ዛሬም ያው ተገኘሽ። ያው ኦዲንስ በጣም ወዶሻሉ እና ፓርትቱ ፓርትቱ ሲሉን እኛም በእነሱ መሰረት ያው ፓርትቱ ሰራንላቸው። እስኪ ሰላም በያቸው አዋናቸው። ዛሬ ከካሜራ አለ ተደብቆልሽ ካሜራ አለልሽ። ማነሴ ትግርኛ ዋጋ ንም በይ አይክእል የምሓርኛ ስሩ ነግረክ። ቀደም ቪዲዮ ፓርት ዋን ሰርተን ነበራ ከዚህ ቀደም

ትላንት መጣለ ስልሽ ከመገመት ነበረ። ቤተሰብ እንግዲህ ፓርትቱ ይሄን ይመስላል። በእንደዚህ ባበደ ሁኔታ ጨርሰነዋል ነዋል። ያው ማዘውራት እንዲ ትንግርቶ ነባታል። የዛሬው እንኳን ወጣ ያለ ነው ማለት እርሱ የሚባል ነገር አልነበረም። ዛ እርሱ የሚለውን አማርኛ ማዘውራ በሚለው ቀይረን በእንደዚህ ባበደ ፕራንክ ያው ኤን ይመስላል። ፕራንካችን ያው አፍቶም ኪሮስ ጠረዋለው ይመጣል። ትንሽ ማብራሪያ መስጠት አለበት፣ ምክንያቱም በአማርኛ አልተረጉምም ስላለች፣ አፍቶም እስኪመጣን ትንሽ እንጠብቀውና መዝጊያ እናደርጋለን ማለት ነው።